ታዲያስ ጋይስ እንዴት ናችሁ? ይኖን ባላለው ዛሬ ዩቲዩብ እንዴት መክፈት እንደሚቻል ከመጀመሪያው ጀምሮ እስከ መጨረሻው አሳያችኋለሁ። ከክሬቲንግ ጀምሮ እስከ ሞኒታይዝ መደረግ እንዴት እንደምትችሉ የሚያሳየውን ስቴፕ ባይ ስቴፕ እናለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሸርን፣ ላይክ በማድረግ ድጋፋቸውን እናሳዩኝ። ደወል ምልክቷን በመጫን መትሜን ፖስታቸውን አስተማሪ የሆኑ ቪዲዮችን ታገኛላችሁ ማለት ነው። ወደ ቪዲዮችን። ኦኬ ከዚህ በፊት ዩቲዩብ ሰርታችሁ ማታውቁ ከሆነ የመጀመሪያችሁ ከሆነ እናንተ ዩቲዩብ ለመጀመር የሚያስፈልጋችሁ አራት ቤዚክ የሆኑ ነገሮች ናቸው። እነሱም አንደኛው ኮንተንት ነው። ሁለተኛው ቮይስ ሪኮርደር እንዲሁም ላይት እና ካሜራ ነው የሚያስፈልጋችሁ ማለት ነው። ሰው እነዚህንን ማግኘት የምትችሉ ከሆነ በጣም አሪፍ ይሆናልኝ። አፎርድ ማድረግ ማትችሉ ከሆነ ግና ሁለት ነገሮችን መቀነስ ትችላላችሁ። እሱም ላይት እና ቮይስ ሪኮርደር መቀነስ ትችላላችሁ። የግድ የተከበደ ትልቅ ነገር ማድረግ አያስፈልጋችሁም። ሰው ጥርት ያለ ካሜራም ደግሞ ከሌላችሁ እንደዚህ ስማርትፎኖች ካሏችሁ ማለት ነው። አሪፍ የሆነ ጥራት ያላቸውን ቪዲዮ መስራት የሚችሉትን መስራት ከሆነ ከዜሮ ነገር መጀመር ትችላላችሁ ማለትም ካላችሁ ነገር መጀመር ትችላላችሁ ማለት ነው። እንዲሁም ቮይስ ሪከርደርም እንደዚሁ በስልካችሁ ሪከርድ ማድረግ ትችላላችሁ። ላይት ላይትን ላይክ ላይት ያለበት ቦታ ጋር መድረግ ትችላላችሁ። ግድ ላይት መግዛት አይጠበቅባችሁም። ለምሳሌ አሁን መስኮት ጋር እንዲሁም የተለያዩ አይነት በሮችም ጋር ልትሰሩ ትችላላችሁ ማለት ነው። ሰው ያን ያክል እንትን የሚያስፈልግ ነገር አይደለም። እነዛ ነገሮች ለመጀመር ያክል ማለት ነው። የመጀመሪያዎቹ ቪዲዮዎቻችሁ ማለት ነው። ያን ያክል ቪው ላይ ኖሮ ይችላል። ቢል ሸር ምናም ስታደርጉት ምና አራት መቶ በዛ ቢባል አራት መቶ አምስት መቶ ሊታይላችሁ ይችላል። እና በዚህ በመጀመሪያዎቹ ቪዲዮቻችሁ እንትን አትገረሙ፣ በጣም ትንሽ ቪው ቢኖረው አትገረሙ። እንደዚህ እየጨመራችሁ እየጨመራችሁ፣ የምትሰሩትን ነገር ደግሞ በደንብ አድርጋችሁ የምታውቁ ከሆነ ቪዲዮችሁ ቫይራል እየወጣ ይሄዳል ማለት ነው ሰው ስለ ኮንተንት ከምንም በላይ ኮንተንት ያስፈልጋል። የምትሰሩበት ርዕስ ምን እንደሆነ ማወቅ አለባችሁ። በምን አይነት አይዲያል ስራ ስለምን ሰራ ይችላሉ ብላችሁ የምታስቡ ከሆነ ዘርዘ ሎር ኦፍ ቲንግስ እያንዳንዱ በየቀኑ የምታደርጓቸውን ነገሮች ልትሰሩባቸው ትችላላችሁ። ኤቭሪቲንግ ቀላይ የምታደርጉት ነገር የሆነ ፎር ኤግዛምፕል የሆነ ሼን ጋር ያዘመናችሁትን እቃ ስለዛ እቃ በደንብ ኢንትሮዲስ የምታደርጉ ከሆነ እናንተ በጣም ተገርማችሁበት የምታሳዩትን ቪዲዮ ሌሎች ሰዎችም አይተው ሊማሩበት ይችላሉ፣ ሊያዩ ይችላሉ፣ ሊደግፏችሁ ይችላሉ ማለት ነው። ሰው በትንሽ ነገር ከዜሮ ነገር መጀመር ይቻላልኝ ፊሉ የወጥ አሰራር ራሱ ብታሳዩ በጣም አሪፍ ነው። ብዙ ሰዎች ይማሩበት አለኝ። በጣም ብዙ ሰዎች አስተያየቶችን ይሰጧችኋል ምናምን። ቀን በቀን ቀን እንትን ባለ ቁጥር ቪዲዮዋችሁ እየታየ እየጨመረ እንዲሁም ዩትዩባችሁ በአጭር ጊዜ ውስጥ ሞኔታይዝ የሚደረግበት ከፍተኛ እድል ይኖራል ማለት ነው። ዩቲዩቡ ለመጀመር ማለትም ያስፈልጋችሁ መካከል አንደኛው ላይ ኮንተንት ነው። ልክ እንዳልኳችሁ ቅድም ለማስረዳት እንደሞከርኩት ኮንተንት ያስፈልጋችኋል። በማንኛውም ነገር መጀመር ትችላላችሁ ፎር ኤግዛምፕል ቪዲዮችሁ ስልካችሁ እንደዚህ ከፍታችሁ ማለት ነው ሀይ ጋይስ እንዴት ናችሁ ዛሬ ዩቱብ ከፍቻለሁ ላይክ ብላ ብላ እንደዚህ ቪዲዮዎችን በመፖሰት ምናም የመጀመሪያው ቪዲዮችሁ እንዳልኳችሁ ማት ነው ማንም ሰው ግድ ላይሰጡ ይችላል ንር አባውቴ ምንም አይመለከታቸውም ማለት ይቻላል። በመጀመሪያዎቹ ጊዜያቶች አካባቢ እዛ እናንተም እየተሻሻላችሁ ስራችሁን በጣም እንትን እያደረጋችሁ ትሄዳላችሁ ማለት ነው። ስለ እያንዳንዱ ነገር ተፈልጋችሁት ነገር ማለት ነው መፖሰት ትችላላችሁ ማለት ነው። ሰው ኮንተንት ያስፈልጋል። በየጊዜው የምትቀያየሩ ከሆነ ደግሞ ላይክ ኦዲየንሳችሁ ወይም የሚመለከቷችሁ ሰዎች ቁም ነገር እንደሌላችሁ ነው ሊያስቡት የሚችሉት ማለት ነው ሶ ሁለተኛው ነገር ደግሞ ላይክ ብዙ ሰው የሚጠይቀው ጥያቄ ምንድን ነው፣ እኔ ፊቴን ማሳየት አልፈልግም ዩቲዩብ ስሰራ። ነው በጣም ነፍ የሆኑ በቢሊዮኖች የሚቆጠሩ ኢንዲቪዥዋል የሆኑ አካውንቶች አሉ። በጣም በጣም ብዙ ሰብስክራይበርስ ያሏቸው በጣም ነፍ የሆኑ እንትን ያሏቸው ሰዎች አሉ። ኦኬ ሰው እነሱ ግን መመልከት ትችላላችሁ። እናንተ ፊታችሁ ማያሳይ ቪዲዮ መስራት ትችላላችሁ። ፎር ኤግዛምፕል ልክ ቅድም እንዳልኳችሁ ማ ምግብ አሰራርን እንዲሁም የተለያዩ አይነት አይዲያዎችን ማምጣት ትችላላችሁ። እናንተ መታየት የማትችሉበት ግን ቪዲዮችን ሰርታችሁ እንትን ማድረግ ማምጣት የምትችሉበት ቪዲዮ ልትሰሩ ትችላላችሁ ማለት ነው። ሰው ያለ ኢንዲቪዥዋል ማለትም እናንተ ሳትታዩ ማለት ነው። ቪዲዮዎችን መስራት ትችላላችሁ። ኤዲቲንግ አይነት ነገሮችም ሊሆኑ ይችላሉ። ኢትስ ሶ ሲምፕል፣ በጣም ቀላል ነው። በጣም በጣም በጣም በጣም ሌላኛው ዩቲዩብ ለመስራት ማለት ነው በጣም የሚያስፈልገው ነገር ቢኖር ተስፋ አለመቁረጥ ነው። ተስፋ አለመቁረጥ ማለት ላይ እያንዳንዱ ሰው ማለት ነው ካሳየው ካየው ተሞክሮ መሆን ይችላል። ከተለያዩ አይነት ነገሮች የእናንተ የምትፈልጉትን ነገር ከማድረግ ወደ ኋላ ሊያስቀራችሁ የሚሞክሩ ሰዎች በጣም ይበዛሉ። ሰው እነሱን አለማዳመጥ ነው። የምትፈልጉትን ነገር አቺቭ ለማድረግ መጣር ያስፈልጋል ማለት ነው። ዩቲዩብ ከጀመራችሁ አነሰ ቢባል ማለት ነው ሀያ ቪዲዮዎችን ልቀቁ። ሀያ ቪዲዮዎችን ከልቀቃችሁ በኋላ የማይሆን ከሆነ እንዲሁም እየተ ኢንክሪዚንግ የሆነ ነገር የማታዩ ለውጥ የማታዩ ከሆነ ማለት ነው ዩቲውብ ለሁሉም ሰው አይሆንም። ሰው ከዜሮ ጀምራችሁ አንድ ሁለት ቪዲዮ ከለቀቃችሁ በኋላ ተስፋ የምትቆርጦ ከሆነ ዳትስ ኖት ያን የሚሆን አይነት ነገር አይደለም ማለት ነው ሰው በአነሰ ቢባል ሀያ ቪዲዮዎችን ማለት ነው ፖስት አድርጉ፣ ሞክሩት። ሰው ሌላኛው ደግሞ ዩቲዩብ ቪዲዮዎችን ስትፖስቱ ማለት ነው የምትፖስቱበትን ሰዓትና ጊዜያቶች ማወቅ አለባችሁ። ላይክ ደስ ባላችሁ ጊዜ ወይም በተመቻችሁ ጊዜ ብቻ የምትፖስቱ ከሆነ ሰው የዩቲዩብ አልጎሪዝም ላይክ እንዲያግዛችሁ ኤክስፔክት ማድረግ አትችሉም። ምክንያቱም ኢንክሪዝ ይሆናል ሰብስክራይባችሁ ወይም የተለያዩ አይነት ቪዋችሁ ምናምን እንዲጨምር የግድ የሆነ አለ። ዩቲዩብ ምን ብሎ ያሰባልኝ መሰላችሁ? ላይክ እንደ ሰው ነው የሚያስበው። ቁብ በቁብ ነገር የሚይዙትንና ስታም ዝም ብለው ጊዜ የማይሰጡ ወይም ትኩረት ለማይሰጡት ሰው ማለት ነው ላይክ የሚሰጡት እንትን አላቸው እነሱ የሚረዱበት የሚያውቁበት እንትን አለ። እና እናንተ ማለት ነው በስርዓት ምን ምን እንደምታደርጉ ምን አይነት ቪዲዮዎች እንደምትፖስቱ ምናምን በስርዓት ካወቃችሁ፣ የምትፖስቱበትን ምናልባት በሳምንት አንድ ጊዜ ሊሆን ይችላል ወይ ሁለት ጊዜ፣ በወር አንድ ጊዜ ሊሆን ይችላል። እናንተ በስርዓት ማለት ነው አካውንታችሁን ነን መምራት አለባችሁ ማለት ነው። ማስዋወቅ አለባችሁ። ይሄ የዩቲዩብ አልጎሪዝም ነው። እያንዳንዱ አሁን ልክ ቲክቶክ ላይ ወይም ደግሞ ኢንስታግራም ላይ መቼ መቼ ሰዓት ላይ መፖዘት እንዳለባችሁ እንደሚነግሯችሁ ስቱዲዮ ላይ ዩቱብም ጋር በስንት ሰዓት መቼና እንዴት መፖሰት እንዳለባችሁ በስርዓት የሚገልጽ ሴቲንግ አለ። እሱ ጋ ገብታችሁ ማወቅ ትችላላችሁ ማለት ነው። ሰው የምትፖስቱበትን ጊዜ በስርዓት ማወቅ አለባችሁ። ኦኬ፣ እንትን ያስመረጠኛል። እዚህ ጋር ይኖን ያሬድ የሚል አዲስ እከፍታለሁ ማለት ነው። ሰው አዲስ ፓስወርድም እንደዚሁ ያስፈልግኛል። ሰው ካፒታል ሌተር እንደ ስሞል ሌተር መጠቀም ያስፈልገኛል። እንዳዲስ መክፈት ሎ ኦኬ ሰው ቁጥሮችን ያስገባል። በጣም ጥሩ ፓስወርድ ክሬት ካደረክን በኋላ ሌላ ሪከቨር የምናደርገው አካውንት ያስፈልጋልኝ ሰው እኔን አስገባዋለሁኝ። በዚህ አማካኝነት ሜሴጆችን ይቀበላሉ ማለት ነው። ኦኬ በጣም ኢትስ ሶ ሲምፕል። እንደዚህ አዲስ አካውንቶችን ፕራይቬሲ የሚያስፈልገውንንን እንትን ትቀበላለሁ ትጠቀማለሁ ማለት ነው። አይ አግሪ አካውንት ስትከፍሉ፣ ስትከፍቱ የተለያዩ አይነት ቅድመ ሁኔታዎች ይኖራሉ። ያው አዲስ የዩትብ አካውንት ከፍቻሉ ማለት ነው። ወደ ይህን የዩትብ አካውንት ወደ ዩትብ ቻናል ለመቀየር ደግሞ ክሬት ቻናል የሚለው እንነካለን። ከዛም በኋላ ይህንን ምስል እንትን ያመጣልናል እስክሪናችን ላይ። ከዛም እንደምታዩት የዩቲዩብ ቻናልን ከፍተናል ማለት ነው። ከስተማይዝ ቻናል ማረጥ አለን፣ ሰው ስቱዲዮም አለን የተለያዩ አይነት እንትኖችን ማየት የምንችልበት አጋጣሚዎች አሉ። በዚህ አጋጣሚ ደግሞ ክሬት አፕሎድ ማድረግ የምንፈልግ ከሆነ ቪዲዮዎችን፣ ላይቭ መግባት የምንፈልግ ከሆነ የተለያዩ አይነት ነገሮች መጠቀም የምንፈልግ ከሆነ በእንደዚህ አይነት መልኩ እንጠቀማለን ማለት ነው። ሰው የዩቱብ ቻናላችንን ከፍተናል ማለት ነው። ሰው ወደ ስራ እንሄዳለን። እነዚህ በኋላ ማለት ነው። ይሄ የነበረ እስካሁን በጣም አጭር ነው፣ በጣም ከምታስቡት በላይ ይህ ነው። አንድ አካውንት፣ አንድ ቻናል፣ የዩቱብ ቻናል ለመክፈት በጣም ቀላል ነው። ፖስትም ለማድረግ ቪዲዮዎችን በመስራት ምናምን፣ ጥርት ያሉ ቪዲዮዎችን በመስራት ምናምን የምትፖስቱ ከሆነ እንዲሁም ሳትሰለቹ ስራዬ ብላችሁ የምትይዙት ከሆነ እውነት በጣም ከፍተኛ የሆነ ቦታ መረስ ትችላላችሁ። ከፍተኛ የሆነ ለውጥ የምታገኙ ትችላላችሁ። ለውጥ የሚጀምረው ከዜሮ ነው። ኦኬ እና ትንሽ እስከምትገቡበት በደንብ ሰው እስኪያቃችሁ ድረስ ያለው ሁኔታ በጣም ብዙ ጊዜ ሊወስድ ይችላል። ሜይ ቢ አመት ሁለት አመት ምናምን ሊወስድ ይችላል። እናንተ ሳሰሎቹ ማነው ፖስት የምታደርጉ ከሆነ የምትሰሩት ነገር በስርዓት የምታውቁ ከሆነ አናላይዝ ያደረጋችሁ እያንዳንዱ ነገር የምትሰሩ ከሆነ በእርግጠኝነት ስኬት የማይመጣበትም አይነት መንገድ የለም ማለት ነው። ሰው ስለተከታተላችሁኝ በጣም አመሰግናለሁ እኔ ይሆነ እባላለሁ። በድጋሜ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንደ ኮስ፣ እንዲሁም ላይክ ያደረጋችሁ ድጋፋችሁን አሳዩኝ። በቀጣይ ስለምን ቪዲዮ እንድሰራላችሁ እንደምትፈልጉ አሳ ጠይቁ፣ ኮሜንት ላይ ጻፉልኝ። እንዲሁም በግል ላይ የምንጠይቁ ትችላላችሁ፣ ተወሩኝ ትችላላችሁ። ሰው ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቀን።